ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ደህና መጣችሁ። ዛሬ ከሀ እስከ ፐ ያሉትን የመጀመሪያውን ክፍል፣ ክፍል አንድ ከሀ እስከ ረ ያሉትን ስድስት ፊደላት በደንብ ከመጀመሪያ ወደ መጨረሻ፣ ከመጨረሻ ወደ መጀመሪያ፣ ከታች ወደ ላይ፣ ከላይ ወደ ታች እየመላለስን በደንብ እንማማራለን ማለት ነው። ኦኬ እንቀጥል። ከዛ በፊት ግን በግል መማር ወይም ማጥናት እንፈልጋለን የምትፈልጉ ካላችሁ እንፈልጋለን ካላችሁ፣ እዚህ ጋር ባለው ስልክ ቁጥር በኢሞ በዋትሳፕ እንዲሁም በቴሌግራም ማግኘት ትችላላችሁ። እኛ ማለት ነው። ኦኬ ሀ ሁ ሂ ሃ ሄ ህ

ለሶስተኛ ፊደሏ ሀ ነች፣ ወይም ሀመር ሀ ትባላለች ማለት ነው። በድምፅ ከመጀመሪያ ጋር ተመሳሳያች፣ ግን ያው በእንትን ቅርጻቸው ይለያያል። ሀ ሁ ሂ ሀ ሄ ህ ሆ ሀ ሁ ሂ

መጨረሻው ሮ ር ሬ ራ ሪ ሩ ረ። ኦኬ። አሁን ደግሞ ከታች ከላይ ወደ ታች እና ከታች ወደ ላይ እንላለን ማለት ነው። ኦኬ። እዚህ ጋር እንቀጥላለን

ስድስተኛ ፊደላት ስንቀጥል፣ ህ ል ህ ም ስ ር ህ ል ህ ም ስ ር። የመጨረሻው ሰባተኛ ፊደላት ሆ ሎ ሮ ይህን ይመስላል። ዛሬ እንትናችን ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ክፍል እንቀጥላለን። እንደዚህ እያደረግን ሁሉንም እስከ መጨረሻው በደንብ ወደ እየመላለስ እንትንላለን። ጥያቄ አስተያየት፣ ምናምን ካላችሁ ኮሜንት ላይ አስቀምጡልን። እንዲሁም እንዳልኳችሁ በግል መማር ማጥናት እንፈልጋለን የምትሉ ካላችሁ በአጭር ጊዜ በደንብ ማጥናት መጽሐፍ ነው ማንበብ እንድችሉ እናደርጋለን። እዚህ ጋር ባለው ስልክ በሶሻል ሚዲያ፣ በዋትሳፕ፣ በኢሞ እና በቴሌግራም ማግኘት ትችላላችሁ። መልካም